ማስታወቂያ የጤና ሚኒስቴርና የኢኖቬሽንና ቴክኖሎጂ ሚኒስቴር ከዓለም አቀፍ የጨረር ባለስልጣን ጋር በመተባበር ለሁለተኛ ጊዜ የሚካሄደውን ዓለም አቀፍ የሬስ ኦፍ ፎረምን ሰኔ 23ና 24 2017 ዓ ም ለሁለት ቀናት በአዲስ አበባ ከተማ በአፍሪካ ህብረት መሰብሰቢያ አዳራሽ ራይስ ኦፍ ሆፕ በሚል መሪ ሀሳብ ይካሄዳል። በፎረሙ በአባል አገራትና አጋሮች መካከል ተሞክሮች መለዋወጥ፣ የካንሰር ህክምናና እንክብካቤ ለማሻሻል አጋርነትን ማጠናከር በማደግ ላይ ባሉ አገራት ውስጥ በካንሰር በጨረርና በኒውክልየር ህክምና ዙሪያ በተገኙ ውጤቶችና ተግዳሮቶች ላይ ሰፊ ውይይት ይደረጋል። በመድረኩም የጤና ሚኒስትሮች፣ ዓለም አቀፍ ድርጅቶች፣ የአባል አገራት ተወካዮች፣ የምርምር ተቋማት፣ ሳይንስስቶች፣ ከፍተኛ የመንግሥት የሥራ ኃላፊዎች እንዲሁም በጨረር ሕክምናና በኒውክልየር ህክምና ላይ የሚሰሩ ባለድርሻ አካላት ይገኛሉ። ስለሆነም በዚህ በአይነቱ ልዩ በሆነው ዓለም አቀፍ ጉባኤ ላይ በአካል መገኘት ለማትችሉ በፌስቡክ ገጻችን ሚኒስትር ኦፍ ሄልት ኢትዮጵያና በጤና ሚኒስቴር ዩቲዩብ ቻናል በቀጥታ ስርጭት መከታተል የምትችሉ መሆኑን በአክብሮት እንገልጻለን።